ተናይ ስልን ይካ ኢትዮጵያ አውቶሮስ ኦርቢት ክርስቲያን ቴሌቪዥን ተዘጋጅቶ የሚቀርብላችሁ ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር ዲያቆሙላ ለማስራት ነኝ አብራችሁን ቆዩ። የብጹ ወቅዱ አቡነ መርቆሪዮስ ፓትርያርክ ረሰ ሊቃነ ጳጳሳት ኢትዮጵያ ሶስተኛ ዓመት ባለ ረፍት መታሰቢያ በመንበረ ጽበት ቅዱስላሴ ካቴድራል በጸሎት ታስቦ ዋለ። መምር ጌታቸው በቀለ ተጨማሪ አለው። የካቲት 25 ቀን 2017 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛው ፓትርያርክ የብፁዕ ወቅዱስ አቡነ መርቆሮስ ሶስተኛ ዓመት የእረፍት መታሰቢያ በመንበረ ጸባዖት ቅድስት ሥላሴ ካቴድራል፣ ብፁ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና ብፁ አቡነ ድሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ በተገኙበት ጸሎተ ፍትሃቱ ተከናውነዋል። ብፁዕ አቡነ ሚካኤል እንደተናገሩት ዛሬ በዋናነት እዚህ የተሰባሰብነው የቅዱስነታቸውን መታሰቢያ ለማድረግ ነው። መታሰቢያነቱ ደግሞ ለቅዱስነታቸው ሳይሆን ለእኛ ለሕይወታችን ለኑሯችን መመሪያ መሆኑን በማመን ነው። አባታችን ቅድስናውን ያገኙት ከእግዚአብሔር ነው። እንደ ቃሉ ስለኖሩ ቃሉን በትክክል ስለፈጸሙ ሁሉን ነገር ትተው በስደቱም በመከራውም ውጣ ወረዶችን አልፈው እነሆ በመጨረሻው የቅዱስነታቸው ምልክት በመምህርነት ባስተባህሩበት ሲያገለግሉበት በነበረው ፣ ኋላም በፓትሪያርክነት ካገለገሉበት ቦታቸው ላይ እረፍታቸው ዚህ መሆኑ ታላቅ በረከት ነው ብለዋል። ዛሬ በዋናነት በዚህ ቦታ የተገናኘንበት የአንዱን ቅዱስ አባት መታሰቢያ ለማድረግ መታሳቢያነቱ ደግሞ ለቅዱስነታቸው ሳይሆን ለእኛ ለሕይወታችን ለኑሮአችን መመሪያ አቅጣጫ የሚሰጠ መሆኑን በማመን ነው። እንግዲህ አባታችን ይህን ቅድስና ያገኙት ከእግዚአብሔር ነው። ለምን እንደ ቃሉ ስለኖሩ ቃሉን በትክክል ስለፈጸሙ መጣተር ራሳቸውን ለሱ ሰጥተው ሁሉን ነገር ተተው በስደቱ በመከራውም ብዙ ጣ ውረዶችን አልፈው እነሆ በመጨረሻ የቅድስናቸው ምልክት በቦታቸው በመምህርነት በአስተማሪነት ሲያገለግሉበት በነበረው በመንበረ ጸባዎት በኋላም ደግሞ በሊቀ ጳጳስነት በኋላም በፓትሪያርክነት ካገለግሉበት ቦታቸው ላይ እረፍታቸው እዚህ መሆኑ ይዚየ ብፁዓን ለሞቱ በእንተ እግዚአብሔር በእግዚአብሔር ሕግና ሥርዓት በእግዚአብሔር ቃል በእግዚአብሔር ፈቃድ ማረፋቸውን ወደ አምላካቸው መጠጋታቸውን የምናይበት ምልክት ነው። ብፁዕ ቅዱስ አቡነ መርቆሮስ አራተኛው ፓትርያርክ ሆነው የተሾሙት ነሐሴ 29 ቀን 1980 ዓ ም ሲሆን በፖለቲካዊ ግፊትና ጫና መንበራቸውን ለቀው ከሀገር ከመውጣታቸው በፊት እስከ ነሐሴ 28 ቀን 1983 ዓ ም ድረስ ለቤተ ክርስቲያን አጠቃላይ አመራር ሲሰጡ ቆይተዋል። ከ26 ዓመታት ስደት በኋላ ሐምሌ 25 ቀን 2010 ዓ ም በስሙ በተሰየሙበት በሰማይቱ ቅዱስ መርቆሮስ ክብረ በዓል ወደ ሀገራቸው ኢትዮጵያ መመለሳቸውን ይታወሳል። ብፁዕ አቡነ መርቆሮስ ደግ፣ ሩኅሩህ በሥራ ታታሪ መንፈሳዊ አባትነታቸውና ትሑት ስብናቸው አርያነት ያላቸው ታላቅ አባት ናቸው ይላሉ ብፁዕ አቡነ ሚካኤል። ብፁዕነታቸው አያይዘውም ቅዱስነታቸው ቤተ ክርስቲያን በማገልገል ረገድ ብዙ የደከሙ በተለይም በስደቱ ዓለም በሰሜን አሜሪካ ላይ የረገጡት መሬት ሁሉ እየባረከላቸው ታላላቅ አብያተ ክርስቲያናት አሰርተዋል ብለዋል። ደግ ሩኅሩኅ የእግዚአብሔር ሰው፣ ቃለ እግዚአብሔር የማያልቅባቸው በሁሉም ነገር ሙሉ አገልግሎት ሲሰጡ የኖሩ አባታችን በዚህ ላይ ማረፋቸው ለእኛ ትልቅ ነገር ነውና አሁንም የቅዱስነታቸው በረከትና ጸጋ በሁላችን ላይ ይደርብን። በምስራቅም በሰሜንም በልቀ ጵስና ብዙ ድካም በምርክን ቤተ ክርስቲያናቸውን አገልግለዋል። ከዲቁና እስከ ፕትርክና ያለውን የአገልግሎት ደረጃ በሚገባ የተወጡ አባት ናቸው። በበለጠ ደግሞ በስደቱ ዓለም በኖርዝ አሜሪካ ላይ የረገጡትን መሬት ሁሉ እግዚአብሔር እየባረከላቸው ታላላቅ ካቴድራሎች ተሰርተው ስማቸው ከኢትዮጵያ ይልቅ በውጭ ዓለም ትልቅ ሞገስና ክብር አለውና በዚህ ያላችሁም ይህና ክብራችሁ በዚህ የተገኛችሁ ብጹዓን ሊቃነ ጳጳሳትም፣ አበው ካህናት፣ በበልጠ ደግሞ የደብሩ አገልጋዮች ካህናት፣ ምእመናን የቅዱስ አባታችን በረከትና ጸጋ በእናንተ ላይ ይሁንልን ቤተሰቦችንም እግዚአብሔር ያጽናልን። በመጨረሻም ስመ ፕትርክናቸው በተሰየመበት በሰማያቱ ቅዱስ መርቆሮስ ዓመታዊ ክብረ በዓለት ሐምሌ 25 ቀን 2010 ዓ ም ወደ ሀገራቸው ኢትዮጵያ በሰላም በደስታ በሐሴት የተመለሱት ብፁዕ ቅዱስ አቡነ መርቆሮስ በሰማያቱ በቅዱስ መርቆሮስ ዕለት የካቲት 25 ቀን 2014 ዓ ም በአርምሞ በዝምታ በጸሎት በቆዩበት ከዚህ ዓለም ድካም ዕድሜ ጠግበው አርፈዋል። አራተኛው ፓትርያርክ የብፁዕ ወቅዱስ አቡነ መርቆሬዎስ ሶስተኛ ዓመት ባለ እረፍት መታሰቢያ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሐንስ የማይከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ድሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ እንዲሁም ቤተሰቦቻቸው የካቴድራሉ ካህናትና ምእመናን ተገኝተዋል። ሀዊረ ጥበብ የተሰኘ ለሁለት ቀናት የቆየ መንፈሳዊ ጉባኤ በየወንበር መንበረ ብርሃን አቡነ ተክለ ሃይማኖት ገዳም ተካሄደ። ሌኒ ክፍሌ በጉራጌ ሀገረ ስብከት በዣወረዳ በየወንበር መንበረ ብርሃን አቡነ ተክለ ሃይማኖት ገዳም የሁለት ቀን ጉባኤ ተካሄደ። ከየካቲት 22 እስከ የካቲት 23 ድረስ የቆየውን ሀዊረ ጥበብ የተሰኘውን ጉባኤ ያዘጋጀው ሐመረኖ በሚል ስያሜ የሚጠራው መንፈሳዊ ማህበር ነው። ማህበሩን አስመልክቶ መረጃ እንዲሰጡኝ ሀብታሙ በቀለ የማህበሩን ስራ አስፈጻሚና ጌታቸው ወልዴን የማህበሩ ሰብሳቢን አናግሬያቸዋለሁ። እንግዲህ ሐመረኖ ከስሙ ስያሜ ስንነሳ ሐመረኖ የዳ ሰንበት ትምህርት ቤቶችና መንፈሳዊ ማህበራት ህብረት ነው የሚለው በስሩ ሰንበት ትምህርት ቤቶች አሉ ማለት ነው። ሰንበት ትምህርት ቤቶች የምንላቸው ያው የማህበረሰቡ ብዙ በስራ ምክንያት ወደ አዲስ አበባ የሚሄድ ከመሆኑ ጋር ተያይዞ እዚህ ሰንበት ትምህርት ቤት እያገለገሉ የነበሩ እህት ወንድሞች ወደ አዲስ አበባ ሲሄዱ ባልባሌ ሁኔታ እንዳይባዝኑ እና ከቤተ ክርስቲያን እንዳይጠፉ የቤተ ክርስቲያን ድምፅና ትምህርትን እንዲያገኙ አዲስ አበባ ላይ በየደብሩ እዚህ ባለው ደብር ልክ እዛ ሰንበት ትምህርት ቤቶች ይኖራሉ። በነዛ ሰንበት ትምህርት ቤቶች ውስጥ የሚማሩ ወንድም እህቶች የጋራ አንድነት፣ የወረዳ አንድነት የፈጠሩበት የሰንበት ትምህርት ቤቶች አንድነት ሲሆን በተጨማሪ ደግሞ በጽዋ ማህበራት፣ በቅዱሳን በጻድቃን በሰማዕታት ስም ተሰባስበው ጽዋ ማህበር የሚጠጡ በአብዛኛው የወረዳው ተወላጅ የሆኑ ወንድም እህቶች እናት አባቶች ያሉበት ማህበራት ማህበሩን በተለያየ መልኩ በማቴሪያል በገንዘብ የሚደግፉ ማህበራት አሉ። እነሱም እንደ አባል አድርገን የሰላሳ አንድ ሰንበት ትምህርት ቤቶች እና የጽዋ ማህበራት ህብረት ነው። ከአዲስ አበባ 28 ኪሎ ሜትር ርቀት ላይ የሚገኘው የእዣ ወረዳ 37 የሚደርሱ አብያተ ክርስቲያናትም አሉት። ያሉን ደግሞ መላከ ፀሐይ ወልደ ትንሣኤ ስራ የወረዳው ቤተ ክህነት ዋና ስራ አስኪያጅ ናቸው። በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት ስር 37 አብያተ ክርስቲያናት አሉ። አራት ታላላቅ ገዳማት አሉ። ሀገረ ስብከቱ በብፁዕ አቡነ መልከ ጼዴቅ አባታዊ መሪነት ዘርፈ ብዙ የልማት ስራም እየተሰራ መሆኑን ገልጠው በአመረኖ የተዘጋጀው መንፈሳዊ ጉባኤንም አድንቀዋል። በዛሬ ዕለት ባደረግነው ከፍተኛ የሐዊረ ጥበብ ማህበረ ነው ሐዊረ ጥበብ በሚል የተዘጋጀው መንፈሳዊ ጉዞ እጅግ ደማቅ ነበር። በእዣ ወረዳ በወንበር መንበረ ብርሃን አቦደተክለ ሃይማኖት ገዳም ነው የተካሄደው። ከዋዜማ ጀምሮ ነው ፕሮግራሙ የተከናወነው። ታላላቅ መምህራን ነበሩ። እንደዚሁ ብፁዕ አባታችን የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ ሳልሳ እየተገኙበት ታላቅ ጉባኤ ነው። ማህበሩ በዣ ወረዳ በሚገኙ ሰንበት ተማሪዎችና መንፈሳዊ ማህበራት ህብረት የተመሰረተ ሲሆን ከተመሰረተም 16 ዓመታትን ተሻግሯል። የተመሰረተው በ2000 ዓመተ ምሕረት ነው ሰኔ 8 ነው። በፍቁረ ጊዜ በወልደ ነጎድጓድ በቅዱስ ዮሐንስ በፍቁረ ጊዜ ሰነበት ትምህርት ቤት የመጀመሪያውን የመስረታ ጉባኤ ነው ያደረገ። አገልግሎት ቅንነት ከሚገለጽባቸው እውነተኛ መንገዶች አንዱ ነው። ከየካቲት 22 በጀመረው በዚህ ጉባኤ ላይም ከሀገረ ስብከትና ከአዲስ አበባ በመጡ መምህራን በቋንቋም ጭምር የስብከት አገልግሎት ሲሰጥ አምሽቷል። የጾም ጎር የፈሬ ሐዊረ ጥበብ የተሰኘውና በሀመረኖ የሚዘጋጀው የመንፈሳዊ ጉባኤ በየዓመቱ የሚዘጋጅ ሲሆን የዘንድሮ ለ13ኛ ጊዜም የተዘጋጀ መሆኑን ነው የማህበሩ አባላት የገለጹልን። እንግዲህ አመረ ኖ ከገጠር እስከ ከተማ በይበልጥ እዣ ወረዳን ማዕከል በማድረግ እና ጎራች ባሉ ሰው ከተወንጌልን ተደራሽ በማድረግ ወረዳውን በመሰረተ ልማት በማገዝ ዋና መሰረታዊ ዓላማ ደግሞ የወጣት ሰንበት ትምህርት ተማሪዎችን የገጠሩንም የከተማንም በማስተሳሰር በማጠናከር ወረዳው ላይ በሚደረገው ሁለንተናዊ አገልግሎት ተደራሽ በማድረግ ቤተክርስቲያን በምታደርገው አገልግሎት የአንበሳውን ድርሻ ወስዶ ትልቅ ሚና አገልግሎት የሚሰራ ማህበር የሚሰጠው አገልግሎት ያው በየሰንበት ትምህርት ቤቱ ቅድም እንዳልኩት እዚህ እዚያ አዲስ አበባ ውስጥ ያሉ ሰንበት ትምህርት ቤቶች መንፈሳዊ ተከታታይ ኮርሶች መስጠት፣ ውይይት፣ ስልጠና መምህራን ሲፈልጉ እንደዚህ እንደዚህ አይነት ነገሮች ላይ እገዛ የሚያደርግ በአመት እቅዳቸውን እቅዳቸውን ይገመግማል፣ በጋራ ያጸድቃል። አክለውም ማህበሩ ስብከተ ወንጌልን ተደራሽ ከማድረግ ባሻገር የልማት ስራንም አላማው ያደረገ ማህበር ነውም ብለዋል። ከተማ ላይ ያሉ የህንፃ ስታዲ ኮሚቴዎች ደግሞ የራሱ የሆነ እገዛ እንዲያደርጉና በእውቀትና ለቤተ ክርስቲያን ሊጠቅም በሚችል ስራ ላይ ትኩረት አድርገው እንዲሰሩ በማድረግ አድርገዋል። መርሃ ግብሩ ቤተ ክርስቲያን ያለችበትን ወቅታዊ ፈተና ማሳያ ተውኔት የቀረበበት ሲሆን መዝሙርና ጸሎትም ተከውኗል። ባደረብ ሽመ ሞተሻናይሽም በመጨረሻም የማኅበሩ አባላት ከብፁነታቸው ጀምሮ በየደረጃው ለመርሃ ግብሩ ስኬት የተባበሩትን በሙሉ አመስግነዋል። በመርሃ ግብሩ ላይ የሀገረ ስብከቱ ሊቀ ጳጳስ ብፁ አቡነ መልከጼዴቅ የተገኙ ሲሆን በብፁነታቸው ጸሎተ ቡራኬም መርሃ ግብሩ ተጠናቋል። ብፁ አቡነ መልከጼዴቅ የጉራጌ ሀገረ ስብከቱ ሊቀ ጳጳስ፣ የሰው ልጅ እግዚአብሔርን መፍራት ይገባዋል ሲሉ አባታዊ ምክር ሰጡ። ብፁዕነታቸው ይህን ያሉት ዊ ረጥበበት ሰኘ መንፈሳዊ ጉባኤ ላይ ተገኝተው ነው። እሌኒ ክፍሌ ተጨማሪ አላት። ብፁዕ አቡነ መልከጼዲቅ የጉራጌ ሀገረ ስብከትና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ በጉራጌ ሀገረ ስብከት በዣ ወረዳ በየውንበር መንበረ ብርሃን አቡነ ተክለ ሃይማኖት ገዳም ተገኝተው አባታዊ መልእክትና ትምህርተ ቡራኬ ሰጥተዋል። ብፁዕነታቸው በገዳሙ ሲደርሱ አቀባበል የተደረገላቸው ሲሆን እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው በሚል የመጽሐፍ ቅዱስ ኃይለ ቃልም አባታዊ ትምህርትና ጸሎተ ቡራኬ ሰጥተዋል። እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው ይላል ይህ ቃል የሚነግረን እግዚአብሔርን መፍራት እንደሚገባ ከኃጢአትን መጠበቅ እንደሚገባው ነው ለሰው ልጅ ቃሉ የሚያስረዳው። ሰው እግዚአብሔርን ካላወቀ ሰውነቱን አያውቅምም ያሉ ሲሆን እግዚአብሔርን ማወቅና መፍራት ለሰው ልጅ ተገቢ ነውም ብለዋል። የእግዚአብሔርን አምላክነት ያልተረዳ የራሱን ሰብና ማወቅ አይችልም። ሰው በትክክል ሰው ነው ሊባል የሚችለው ፈጣሪውን በትክክል ሲያውቀው ሲረዳው ነው። ስለዚህ እግዚአብሔርን በእግዚአብሔርነቱ መረዳት ያስፈልጋል። እግዚአብሔርን የምንፈራው ከፍቅር የተነሳ ነውም ነው ያሉት ብፁዕነታቸው። እውነተኛ ልጅ አባቱን ይፈራል። አባቱን ግን የሚፈራው ተሳቆ አይደለም፣ የሚፈራው ስለሚወድ ነው፣ አባቱን የማክበር ነው። እኛም ለአምላካችን ለእግዚአብሔር ሊኖረን የሚገባ ፍርሃት ከፍቅር የተነሳ ማለት ነው። በምንኖርባት ዓለም ብዙ ጥበበኞች መኖራቸውንም ጠቅሰው ነገር ግን ከጥበብ ሁሉ የሚልቀው እግዚአብሔርን መፍራት ነው ሲሉም ሰዎች እግዚአብሔርን እንዲፈሩ አጽንኦት ሰጥተው መክረዋል። በዚህ ዓለም ብዙ ጥበበኞች አሉ፣ ብዙ ባለ እውቀቶች ማለት ነው፣ ብዙ የእውቀት ሰዎች አሉ። የሚታወቁባቸው ጥበቦች ይኖራሉ። እገሌ ጠቢብ ነው ፈላስፋ ነው፣ ሳይንቲስት ነው ሲባል በዛው በእውቀቱ ልክ ሰዎች ክብር ይሰጡታል፣ ታላቅነትን ይቸሩታል። ከዚህ ሁሉ ግን የሚበልጠው ጥበብ ደግሞ ምን አይነት ጥበብ ነው ቢባል፣ ትልቅ ሰው የሚባለው ማን ነው ቢባል፣ እግዚአብሔርን የሚፈራ ሰው። ጠቢቡ ሰለሞን በመጽሐፈ ምሳሌ የሚላል ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያዋ እግዚአብሔርን መፍራት ነው። እግዚአብሔርን የሚወድ ሰው መገለጫው እግዚአብሔርን መፍራትና ከኃጢአትም መራቅ ነውም ነው ያሉት። እግዚአብሔርን መፍራት ጥበብ ነው ይልና፣ እንግዲያው እግዚአብሔርን የሚፈራ ሰው መገለጫውን ሲያመጣ ደግሞ ከኃጢአትም መራቅ ማስተዋል ነው። ከኃጢአት የሚርቀው ማን ነው ሲባል እግዚአብሔርን የሚፈራ ሰው። ለምን ሲባል ማስተዋል ስላለው እግዚአብሔርን ስለሚያውቀው ይፈራዋል። ስለሚረዳው እግዚአብሔርን ይወደዋል፣ ያከብረዋል። ፈቃዱን ስለሚያውቅ ይታዘዛል። ሲታዘዝ ኃጢአት የእግዚአብሔር ፈቃድ አለመሆኑን ስለሚያውቅ ኃጢአትን ይጠላል ማለት ነው። በመጨረሻም ዛሬ ላይ መንፈሳዊነት እያጣን መምጣታችንንም የጠቀሱት ብፁዕነታቸው የምናየውን ሁሉ መከራ የመጣብን እግዚአብሔርን ካለመፍራታችን የተነሳ ነው ሲሉም ሰዎች እግዚአብሔርን እንዲፈሩ አጽንኦት ሰጥተው መክረዋል። ብዙዎቻችን ኃይል መንፈሳዊ እያጣን ነው። ዓለም በተለይ ሁሉም መንፈሳዊነትን እንደ ሞኝነት የሚሆን እንደ ጅልነት እየቆጠረው የእርሱን ስጋዊ ምድራዊ ጥበብ እንደ እውቀት፣ እንደ ስልጣኔ እየቆጠረ በስጋዊው ላይ ሲያተኩር መንፈሳዊነቱ እየቀጨጨ ስጋዊነቱ እያየለ አውሬነቱ እየበዛ ወንድሙን እንደ አውሬ ሲነክስ ደሙን ሲያፈስ ሲገል ጀግንነት ይሰማዋል። ይህ የውድቀት ምልክት ነው። የክርስትና የማወቅ የጥበብ ምልክት አይደለም። የጥበብ ምልክት እግዚአብሔርን መፍራት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥንዶችን የፍቺ መጠን ለመቀነስ ተከታታይነት ያለው የጋብቻ ትምህርት ልትሰጥ ይገባል ተባለ። ያረካል አድማሱ በሀገራችን የጥንዶች የፍቺ መጠን ከዓመት ወደ ዓመት እየጨመረ መሆኑን መረጃዎች ያሳያሉ። ለአብነት ለማንሳት ያህል በአዲስ አበባ ከተማ ባለፈው መንፈቅ ዓመት በይፋ የተመዘገበው የፍቺ መጠን አምና በተመሳሳይ ጊዜ ከነበረው ጋር ሲነጻጸር በ34 በመቶ መጨመሩን የከተማዋ የሲቪልና የነዋሪነት ምዝገባ አገልግሎት ኤጀንሲ ማስታወቁ ይታወሳል። የፍቺ መጠን እየጨመረ መምጣት ታዲያ በሀገር ላይ የሚያስከትለው ቀውስ በቀላሉ ሊታይ እንደማይገባ ነው መላከ ሕይወት ዶክተር እስራኤል የሚናገሩት። ዛሬ ያለውን ዓለም አይቶ ዛሬ ያለውን ዓለም አይቶ ተጽዕኖውን ማየት ነው። ዛሬ ዓለም ምን ላይ ነው ያለችው? ሀገር አሁግራችን አፍሪካ ምን ላይ ነው ያለችው? ሀገራችን ኢትዮጵያስ ምን ላይ ነው ያለችው? በሀገር ደረጃ ያለውን የስነ ልቦና ቀውስ፣ የማህበራዊ ቀውስ፣ ኢኮኖሚያዊውም ቀውስ፣ መንፈሳዊም ቀውስ እጅግ እጅግ ሰፊ ነው። መላከ ሕይወት ዶክተር እስራኤል የትዳር መፍረስ አንዱ ምክንያት የጋብቻን መንፈሳዊ ተቋምነት በውል ዕውቅና ካለመስጠት መሆኑንም አንስተዋል። እናም ጥንዶች ቆም ብለው የትዳርን መንፈሳዊነት ሊያጤኑት ይገባል ነው ያሉት። ፓትርያርክን ለመውለድ ጳጳስን ለመውለድ ካህንን ለመውለድ ዲያቆንን ለመውለድ መምህርን፣ የቤተ ክርስቲያን ሊቃውንትን ለመውለድ ደጋግ የእግዚአብሔር ሰዎችን፣ ጠቅላይ ሚኒስትርን ለመውለድ የዚህን ዓለም ታላላቅ ሰዎች የሚወልዱት እኮ ከእንደዚህ አይነቱ ከተከበረው ትዳር ነው። ስለዚህ መንፈሳዊነት ይዘቱን ካረሳ ነው ካላጣጣል ነው ይሄ መንፈሳዊ ተቋም በፍጹም የሚፈርስበት ምክንያት አይኖረውም። ከዚህ ባሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በከፍተኛ ሁኔታ እየጨመረ ያለውን የጥንዶች የፍቺ መጠን ለመቀነስ ተከታታይነት ያለው የጋብቻ ትምህርት ልትሰጥ እንደሚገባ ተነስቷል። አንድ ታላቅ አባ ቢኒቺል ይባሉ የነበሩ ደብረ ዘይት ይኖሩ የነበሩ ዘመናዊ መምህር ናቸው። መነኩሴ ናቸው። በየወሩ የባለ ትዳሮች መርሃ ግብር እንደገና ያላገቡ ወጣቶችም እያዘጋጁ ተከታታይ የማይቋረጥ የማይቋረጥ ስልጠናና ምክክር ይሰጡ እንደነበረ እና በአንድ ወቅት እድል ገጥሞኝ ያንን ምክር ለመስጠትም መገኘቴ ትዝ ይለኛል እና እንደዚህ አይነቶቹን አባቶች እንደገና ያላወቅናቸው የንስሐ አባቱ በእንደዚህ ነገር የሚተጉ ከማህበረ ቅዱሳንም ጋር ቢሆን ቤተክርስቲያኒቷ የተለያዩ አቅጣጫዎችን መፍትሄ ሊሆኑ የሚችሉትን አዘጋጅታ ስልጠናዎች መስጠት ያስፈልጋል ብዬ አምናለሁ፣ በተቋም ደረጃ። ቅድስት ቤተ ክርስቲያንን ወደ ቀጣይ ትውልድ ለማሻገር በዘመናችን የአብነት ትምህርት ቤት ማጠናከር እንደሚገባ ተገለጸ። መምህር ፍቃዱ ኪሮስ ተጨማሪ አለው። አቶ ነገደ ሶሬሳ በምሥራቅ ጉራጌ ሀገረ ስብከት በሶዶ ወረዳ ቤተ ክህነት የማህበረ ቅዱስ ሚካኤል ዘአፎ ጸሐፊና የሕንጻ ሰር የምርቃት ኮሚቴ በዚህ ዘመን ቤተክርስቲያን ለትውልዱ ተደራሽ ለማድረግ ሕንጻ ቤተክርስቲያን መስራት ብቻ ሳይሆን ትልቁ ስራ አብነት ትምህርት ላይ መስራት ውጤት ያመጣል ይላሉ። እንደኛ አካባቢ ህፃናት ላይ ባለመሰራቱ ወጣቶች ከአካባቢያቸው መፍለስና ተረካቢ ትውልድ ማግኘት ችግር እየገጠመን ይገኛል ሲሉ ይገልጻሉ። ትክክል ነው። ሕንጻ ቤተ ክርስቲያን ብቻ መስራት ሳይሆን ትልቁ ሰው ላይ መስራት ነው ውጤት ሊያስገኝልን የሚችለው። ትልቅ ችግር የሆነብን እዚህ አካባቢ ላይ ልጆች ይወለዳሉ ያድጋሉ ወጣቶች ሲሆኑ ከአካባቢው መኮብለሉ፣ ፍልሰቱ ትልቅ ችግር አድርጎብናል። ለወደፊቱ ተተኪ ትውልድ ላይ መሰራት እንዳለበት ይገልጻሉ። አገርና ቤተ ክርስቲያን ተረካቢ እንዳናጣ ትውልድ ላይ መስራት ይገባናል ይላሉ። ይህ ቤተ ክርስቲያን ሌሎች ቤተ ክርስቲያኖችን ቢሰሩ እንኳን ለወደፊቱ ጥያቄ ምልክት ውስጥ የሚገባ ነው። አሁን አብዛኛውን ጊዜ እዚህ አካባቢ የሚኖሩት ብዙ አባቶች በህይወት የሉም፣ ደካማ እናቶችና አባቶች ናቸው እንጂ ተተኪው ትውልድ ላይ መስራት አለብን። ይህ ተተኪው ትውልድ ላይ ካልሰራን ይህም ቤተ ክርስቲያን የሚረከብ አገር የሚረከብ ትውልድ እዚህ አካባቢ ላይ ይኖራል ብዬ በግሌ ትልቁ ስጋት ያለኝ የዚህ ላይ ነው። ቀጣዩ ውቅዳችን በትውልዱ ላይ ትኩረት ሰጥተን የአብነት ትምህርት ተምረው አባት እናታቸው እንዲረዱና ያደጉባት ቤተ ክርስቲያን እንዲያገለግሉ ትኩረት ተደርጎ መሰራት እንዳለበት ይናገራሉ። አብነት ትምህርት ቤት ላይ ቀጣዩ ውቅዳችን ለው እንጂ ለቀጣይ እግዚአብሔር ፈቃዱ ከሆነ ማድረግ የምንፈልገው አካባቢያቸው ላይ ተምለው እናት አባታቸውን እንዲረዱ ያደጉባት ቤተክርስቲያንን እንዲያገለግሉ ነው። እኛ መንፈ በተመሳሳይ በምስራቅ ጉራጌ ሀገረ ስብከት የሶዶ ወረዳ ቤተ ክህነት ስራ አስኪያጅ ቀሲስ ጠንክር ሙልጌታ ለቤተክርስቲያን በጣም ከሚያስፈልጉ አገልግሎት ከቁሳቁስ በላይ ከልዩ ልዩ አገልግሎት በላይ ዋናውና ቀዳሚው የአብነት ትምህርት አንዱ ነው ይላሉ። የቤተክርስቲያን አገልግሎት ሙሉ እንዲሆን የአብነት ትምህርት ለተማሪዎች ተደራሽ መሆን እንዳለበትና የአብነት ትምህርት ለቤተ ክርስቲያን የጀርባ አጥንት እንደሆነ ቀሲስ ጠንክር ሙልጌታ ይገልጻሉ። ቤተ መቅደሱ እንደምታዩት እጅግ ግዙፍ ነው፣ ዘመናዊ ነው። እሱ ደግሞ የሚያስፈልጉ አገልግሎቶች አሉ። ከቁሳቁስ በላይ ከንዋየ ቅድሳቱ በላይ ከልዩ ልዩ አገልግሎት በላይ መቅደሱ አገልግሎቱ ሙሉ መሆን አለበት። የአብነት ተማሪዎች እዚህ ቦታ ላይ መገኘት አለባቸው። እዚህ ቦታ ሁላችንም እንደምናውቀው መርጌታ የለም መርጌታ ተቀጥሮ ልጆች ተምረው በየለቱ ቤተ ክርስቲያኑ ተከፍቶ ስንክሳር ተነቦ ታምረ ማርያም ተነቦ ኪዳን ተደርሶ ለአካባቢ በሙሉ በረከት የሚያሰጥ ሲሆን ነው። ዜናዎቻችን ይህን ይመስሉ ነበረ። አብራችሁን ስለቆያችሁን እናመሰግናለን። ዜናውን ያቀረብኩላችሁ ዲያቆ ሙላ ማስራት ነኝ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሮ ቤተክርስቲያን ቴሌቪዥን መራ ጋር እንትቆዩ ጋብዛለሁ። ተነይስትልን